ካርዲናል ፓሮሊን የሕዝቦች የእምነት ነጻነት እንዲከበር ጠየቁ። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በሁሉም አካባቢዎች የሚኖሩ ሕዝቦች የእምነት ነጻነት እንዲከበር ጠየቁ። በመከራ ውስጥ ለምትገኝ ቤተ ክርስቲያን እርዳታን የሚለግስ ጳጳሳዊ ፋውንዴሽን የሃይማኖት ነጻነትን በማስመልከት በቫቲካን ያወጣውን የ2025 ዓመተ ምሕረት ሪፖርት ይፋ ያደረገ ሲሆን ብፁዕነታቸው ይህንን በማስመልከት ባደረጉት ንግግር የሃይማኖት ነጻነት የሰው ልጅ መሰረታዊ ገጽታ ነው ሲሉ ተናግረዋል። እግዚአብሔር ለሰው ልጅ የሰጠው ነጻነት በግል በማህበረሰብ ወይም በመንግስት መረገጥ የለበትም ያሉት ብፁዕ ካርዲናል ፔትሮ ፓሮሊን በየትኛውም አካባቢ የሚገኙ ህዝቦች በእምነታቸው ላይ ከሚደርስ ማንኛውም ጫና ነጻ መሆን ይገባቸዋል ብለዋል። ከዓለም ህዝብ ውስጥ ወደ ሁለት ሶስተኛ የሚጠጋው ከባድ የሃይማኖት ነጻነት በሚጣስባቸው ሀገሮች ውስጥ እንደሚኖሩ የተናገሩት ካርዲናል ፓሮሊን አምስት ቢሊዮን የሚሆኑ ሰዎች የዚህ ሰለባ መሆናቸውን ተናግረዋል። ብፁዕነታቸው በቅርቡ ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ በመከራ ውስጥ ለምትገኝ ቤተ ክርስቲያን እርዳታን የሚለግስ ጳጳሳዊ ፋውንዴሽን ልኡካን ያደረጉትን ንግግር ጠቅሰዋል። በዚህም ቅዱስነታቸው በንግግራቸው እንዳብራሩት ይህ ምንጭ ድምፅ ለሌላቸው ድምፅ የሚሰጥና የብዙዎችን ስውር ስቃይ የሚገልጥ ሀያል መሳሪያ ነው ማለታቸውን ተናግረዋል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በመጨረሻም የሰው ልጅ ክብር ሐዋርያዊ ሰነድ የዜጎችን መብት መጠበቅ፣ የሕዝብን ሰላም መንከባከብና ሞራል መጠበቅን ጨምሮ የሃይማኖት ነፃነት ጥሰቶችን በመከላከል በርካታ ምክንያቶችን እንደሚያቀርብ አጽንኦት ሰጥተዋል። መረጃው የቫቲካን ዜና አገልግሎት ነው።